በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ለዐብይ ጾም ሰባተኛ ሳምንት ኒቆዲሞስ አደረሳችሁ አደረሰን። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ በመዋዕለ ስጋዌው በኪደተ እግር ከቦታ ቦታ እየተመላለሰ የምሥራቹን ቃል ሲያውጅ እስራኤላውያን የተቀበሉት በተደበላለቀ ስሜት ነበር። በአንድ በኩል ሕዝቡ ለብዙ ዘመናት በባርነት ሲገዛ ስለነበር ከሮማውያን ቅኝ ግዛት ነፃ የሚያወጣቸው መሲህ ይፈልጋሉና ነፃ አውጪ የሚፈልጉበት ነበር። በሌላ በኩል ደግሞ ሕዝቡ ለብዙ ዘመናት በባርነት ቀንበር ስለደከመ ተስፋ በመቁረጥ ተዳክሞ ነበር። መሲህ ቢመጣ እንኳን ይመጣል ብለው የሚጠብቁት ጦር ይዞ ሰራዊት አስከትሎ ነው ብሎ ያምኑ ነበር። ስለዚህም ነበር ጌታችን መድኃኒታችን ኢየሱስ ክርስቶስ መሲህ ነኝ ብሎ ሲመጣ ለመቀበል ፈቃደኞች አልነበሩት። ለዚህም ማሳያ የሆነን ዘንድ ቅዱስ ቤተ ክርስቲያናችን ከዐብይ ጾም አንዱን ሳምንት አድርጋ በሰባተኛው ሳምንት እንደምታከብረው በእለቱ በሚነበበው የቅዱስ ዮሐንስ ወንጌል ምዕራፍ ሶስት ከቁጥር 1 እስከ 12 እንደተገለጸው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ ለተባለ የአይሁድ አለቃ ያስተማረው ትምህርት እንዲሁም የኒቆዲሞስ ጥያቄና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት ይገልጽልናል። ኒቆዲሞስ የሚለው የግሪክ ቃል ሲሆን ኒኮስ ድል ፣ ዲሞስ ደግሞ ሕዝብ ነው። ትርጓሜውም ድል ማድረግ ወይም አሸናፊነት ማለት ነው። ከእስራኤላዊ ወገን የሆነ እስከ መጨረሻው ከተከተሉት አንዱ የሆነው ኒቆዲሞስ ፈሪሳዊና ከአይሁድ አለቆችና መምህራን አንዱ ነው። በዚያን ጊዜ የአይሁድ አለቆች ጌታችን መድኃኒታችን ኢየሱስ ክርስቶስን ምልክት አሳየን እያሉ ይፈታተኑት በነበረበት ወቅት ጌታችን ስለ ሞቱና ትንሣኤው በምሳሌ ቢያስተምራቸውም እነርሱ ባልገባቸው ጊዜ የእጆቹን ታምራት የታመሙትን ሲፈውስ እየተመለከቱ ልባቸውን ከማቅናት አምላክነቱን ከማመን ይልቅ የኦሪት ሕጋችንን ሻረ በማለት የአይሁድ አለቆች ክርስቶስን ለመክሰስ በሚፈልጉበት ጊዜ ከአይሁድ አለቆች አንዱ የሆነው የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ፈሪሳዊው መምህረ እስራኤል የሆነው ምሁረ ኦሪት የዮሐንስ ወንጌል ምዕራፍ 7 ቁጥር 51 የሆነው ኒቆዲሞስ ግን እንደ ባልንጀሮቹ ጌታ ኢየሱስ ክርስቶስን ሳይቃወም በሌሊት ወደ እርሱ ዘንድ እየሄደ ወንጌልን ይማር ነበር ጌታችን ኢየሱስም በነፍስ የታመሙትን በቃሉ በስጋ የታመሙትን በተአምራቱ ሲፈውስ ኒቆዲሞስ ሰምቶና ተመልክቶ በመምህርነቱ ሳይታበይ አለቅነቱ ባለጸጋነቱንና ስልጣኑን መመኪያ ሳያደርግ በልቦናው የተሳለውን እውነት ማግኘት ፈለገ ከጌታውና ከመምህሩ ከክርስቶስ ዘንድ በሌሊት የሚገሰግስ ነበር። የዮሐንስ ወንጌል ምዕራፍ 3 ቁጥር 1 ምስክርነቱን እንዲህ ሲል መስጠት ጀመረ። መምህር፣ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ታምራት ሊያደርግ የሚችል የለምና። ዮሐንስ ወንጌል ምዕራፍ 9 ቁጥር 24 የሐዋርያት ሥራ ምዕራፍ 10 ቁጥር 38 ለምን በሌሊት መጣ ቢሉ አንድ ለእምነት ከመምጣቱ አስቀድሞ በሌሊት መጣ የሚለውን ለማጠየቅ ሁለት በኋላ ጌታውን ለመገነዝ የሚመጣ ነውና ለግንዘት ከመምጣቱ አስቀድሞ ወደ ጌታ መጣ ሲል ነው የዮሐንስ ወንጌል ምዕራፍ 19 ከቁጥር 39 እስከ 40 ሦስት በመዓልት ከሚመጡ ሰዎች አስቀድሞ በሌሊት መምጣቱን ለማጠየቅ ነው አራት የቀን ልቦና የማይሰበሰብ ባካና ነው፣ ኅሊና ይሰርቃል። የሌሊት ልቦና ደግሞ የተሰበሰበና ክት ነው። ትምህርቱን ለመረዳት በቀን ሳይሆን በሌሊት መምጣቱን ልቦናውን ለጌታ መስጠቱን ለማጠየቅ ነው። አምስት ከንቱ ውዳሴን ሽቶ ማለትም አንተ የአይሁድ አለቃ ስትሆን እንዴት ትማራለህ እንዳይባል ሰው በማይመጣበት ከሰው ተለይቶ ሊማርሽቱ በሌሊት መጣ። ስድስት ምሁረ ኦሪት ነውና ምስጢር ሊያደላድል ነው። በቀን ጌታን አምስት ገበያ ሕዝብ ይከተለው ከተለው ስለነበር ለመጠየቅ አልተመቸውም ነበር። ጌታም በአእምሮ ያልጎለመሱ ሰዎችን ያስተምር ነበር እና በምሳሌ እየመሰለ ያስተምራቸው ነበር። ቅዱስ ጳውሎስ እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደሆናችሁ ልነግራችሁ አልቻልሁም። ገና እጽኑ መብል ለመብላት አትችሉም ነበርና ወተት ጋቷችሁ። ገና ሥጋውያን ናችሁና እስካሁንም ድረስ ገና አትችሉም። ቅናትና ክርክር ስለሚገኝባችሁ ሥጋውያን መሆናችሁ አይደላችሁምን? እንደ ሰው ልማድስ አትመላለሱምን? እንዲህ አጥንት ለመቆርጠም አልደረሱም ነበር። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 1 እስከ 3። ኢትዮጵያዊው ሊቁ ቅዱስ ያሬድ በጾመ ድጓውን እንደገለጸው አስቀድሞ በሌሊት ወደ እርሱ ሄደ የነበረ ስሙ ኒቆዲሞስ የሚባል ሰው በቀስታ ሊቅ ሆይ ከአብ ዘንድ እንደመጣህ እናውቃለን አለው። ኒቆዲሞስም ወደ እርሱ ሄደ ረቢ ኢየሱስንም ሊቁ አዋቂ እንደሆንክ ለማስተማር ከአብ ዘንድ እንደመጣህ እኛ እናውቃለን። በምጽአትህም አበራህልን፣ ሰላምንም ሰጠህን፣ ኃይልህን አንሳ መተህም አድነን አለው ብሎ እንደገለጸልን ይህ ኒቆዲሞስ በትጋት ከመምህሩ ከአምላኩ እንዴት እንደተማረና የተማረውንም እንዴት በተግባር እንደገለጸ ያስረዳናል። ይህንንም በማድረጉ በመትጋቱ ኒቆዲሞስ በሌሊት ወደ ጌታው በመገስገሱ ከእግሩ ስር ቁጭ ብሎ በመማሩ ለምስጢረ ጥምቀት መገለጥ ምክንያት ሆነ። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 21። ኒቆዲሞስ ገና ምስጢሩ ስላልገባው ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይቻላል? ዳግመኛ ይወለድ ዘንድ ወደ እናቱ ማኅፀን ተመልሶ መግባት ይችላልን? በማለት ለጌታ ጥያቄ አቅርቧል። የዮሐንስ ወንጌል ምዕራፍ 3 ቁጥር 6 አንደኛ ጴጥሮስ ምዕራፍ 1 ቁጥር 23። እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም። በስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነውና። ኤፌሶን ምዕራፍ 5 ቁጥር 26 ብሎ ጌታችን ኢየሱስ ክርስቶስ ለኒቆዲሞስ ቢያስረዳውም ያኔ ገና ምስጢሩ ሊገለጥለት ግን አልቻለም ነበር። ይህ እንደ ምን ይቻላል? በማለትም ጌታን ጠይቋል። በኋላ ግን በመጠኑ ሲገባው አዋቂ ነን የሚሉትን አሳፈራቸው። የዮሐንስ ወንጌል ምዕራፍ 7 ቁጥር 51 ፈሪሳውያንን ሕጋችን አስቀድሞ ሳይሰማ የሠራነውንም ሳያውቅ በሰው ይፈርዳልን? ብሎ አይሁድን ተከራክሮ አሳፍሯቸዋል። ወደ ፍጹምነት ደረጃ ሲደርስ ደግሞ በሌሊት ይማር የነበረ በግልጽ ጌታን ለመገነዝ በቃ። የዮሐንስ ወንጌል ምዕራፍ 19 ቁጥር 38። ጌታችን በቀራኔው አደባባይ ራሱን ለዓለሙ ቤዛ አድርጎ ሲሰጥ በዋለበት እየዋሉ ባደረበት እያደሩ ትምህርቱን ሲማሩ የነበሩ እስከ ሞት ከአንታንን ላይ የሚያሉ ደቀ መዛሙርቱ ከዮሐንስ በስተቀር ሁሉም ሲበታተኑ በዘጠኝ ሰዓት ቀራኔው የነበረ ኒቆዲሞስ ነበር። ከአርማትያሱ ዮሴፍ ጋር ሆኖ የክርስቶስን ስጋ ከጲላጦስ ለምኖ የገነዘ የክርስቶስን ክቡር ስጋ ከርቤና የእሬት ቅልቅል ያርከፈከፈለት ወደ አዲስ መቃብር ያወረደውም ኒቆዲሞስ ነበር። ይህም ፍቅር ፍርሃትን አውጥቶ ይጥላል ተብሎ እንደተጻፈ የማቴዎስ ወንጌል ምዕራፍ 27 ቁጥር 58 አንደኛ ዮሐንስ ምዕራፍ 4 ቁጥር አስራ ስምንት የኒቆዲሞስን ፍጹም ለጌታችን ያለውን ፍቅር ያሳየናል። ኒቆዲሞስ ለብዙ ነገሮች አርአያ የምናደርገው ሲሆን ለአብነትም ያክል የሚከተለውን እናስታውስ። አንድ ትግሃ ሌሊት ወይም በሌሊት መትጋት። ኒቆዲሞስ ቀን እየሰራ በሌሊት ወደ ጌታችን በመሄድ ለትጋት አብነት ሆኖናል። ኒቆዲሞስ ወደ ጌታው ለመማር ሄደው በእኩለ ሌሊት ነበር። ቅዱስ ዳዊት በመዝሙሩ ስለ ጽድቅህ ፍርድ በእኩለ ሌሊት አመሰግንህ ዘንድ እነሳለሁ ይላል፤ መዝሙር 118 ቁጥር 62። ኒቆዲሞስ በሚታሰብበት የዐብይ ጾም ሰንበት በጸሎተ ቅዳሴ የሚዜመው የክቡር ዳዊት መዝሙር በሌሊት ጎበኘኸኝ፣ ልቤንም ከፈትኸው፣ ፈተንኸኝም ዓመፅም አልተገኘብኝም፣ የሰውን ሥራ አፌ እንዳይናገር መዝሙር 16 ከቁጥር 3 እስከ 4 ይህን የሚያስረዳ ነው። ሊቁ ማር ይስሐቅ ሌሊት ጌታን ለማመስገን የተፈጠረ ድንቅ ጊዜ ነው እንዳለ ራስን በቀንም በሌሊትም ከሚመጣ ፈተና መጠበቅ ይገባል። ቅዱስ ይስሐቅ ሶርያዊ ከመኝታ በፊት የምታደርገውን ጸሎት ትተህ እንድትተኛ መንፈስህ ሲገፋፋህ እሺ ብላ አትቀበለው። እንዲያውም መዝሙረ ዳዊትን ጨምርና ሌሊቱን በሙሉ ስትጸልይ ደር ይላል። ልባም ላቅዱስ ዳዊትም በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ፣ እግዚአብሔርንም ባርኩ እንዳለ መዝሙር መቶ ሰላሳ አራት ቁጥር አንድ ሌሊት በባህሪው ህሊናን ለመሰብሰብ በተመስጦ ለመማር የሚመች ነው። ክርስትናም በተጋድሎ ህይወት በመትጋት ስጋን በቀንና በሌሊት ለነፍስ እንዲገዛ በማድረግ የሚኖር ሕይወት ነው። ጌታችን ሐዋርያቱን ወደ ፈተና እንዳትገቡ ትጉና ጸልዩ ባለው መሰረት ቤተ ክርስቲያንም በቀንና በሌሊት በኪዳኑ በቅዳሴው በማኅሌቱ እግዚአብሔርን ታመሰግናለች። ለኒቆዲሞስ በሌሊት ገስግሶ ወደ ጌታችን መምጣት ልጅነትን ለምናገኝበት የምስጢረ ጥምቀት ትምህርት እንደተገለጠለት እኛም በሌሊት በነክ ጸሎት በመትጋት ረቂቅ የሆነውን መንፈሳዊ እውቀት፣ ሰማያዊ ምስጢር ይገለጥልናል። እኛም ኒቆዲሞስን አብነት አድርገን ከዚህ የፈተና ዓለም ለማምለጥ በኦርቶዶክሳዊ ሰውነት እንድንጸና በትጋት ወደ ቤተ ክርስቲያን በቀንና በሌሊት ልንገሰግስ በኪዳኑ በማሕሌቱ በቅዳሴው ጸሎት ልንሳተፍ ያስፈልጋል። ሁለት ጽንዐ ሃይማኖት ወይም በሃይማኖት መጽናት። ኒቆዲሞስ እስከ መጨረሻው በመጽናት የጌታችን ቅዱስ ሥጋውን በንጹሕ የተልባ እግር በፍታ ገንዞ በአዲስ መቃብር በጌቴሴማኒ የቀበረ የዮሐንስ ወንጌል ምዕራፍ 19 ቁጥር 38 ለታላቅ ክብር በመብቃት እስከ መጨረሻው በመታመን አርአያችን ነው። ሐዋርያው ቅዱስ ጳውሎስ ለደቀ መዝሙሩ ጢሞቴዎስ በላከው በሁለተኛይቱ መልእክት እንደገለጸው ክርስትና በጅምር የሚቀር ሳይሆን እውነትን ሳንፈራ በመመስከር በተጋድሎ የምናሳልፍበት ለፈጸሙትም የድል አክሊል የሚያገኙበት ሕይወት ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8 መከተል ብቻ ሳይሆን መታመንም እንደሚገባ ካሳዩን አንዱ ኒቆዲሞስ ነው። በዚህም በጌታችን ትምህርት ተስበው ተአምራቱን በማየት ከተከተሉ ሰዎች ውስጥ በቀራንዮ የተገኙ ጥቂቶች ውስጥ የሆነው ኒቆዲሞስም ከጌታችን በተማረው ትምህርት ጸንቶ በመኖር በሃይማኖት መጽናትን አሳየን። ቀራንዮ የምግበ ነፍስ ቦታ ናትና፣ ኒቆዲሞስም ፈተናን ሳይሰቀቅ እስከ መጨረሻው የጸና ጻድቅ ነው። የክርስትና አገልግሎት ሲመቸን የምንሳተፍበት ፈተና ሲበዛ የምንሸሽበት አይደለም። የሃይማኖቱ ጽናትም በተግባር የተፈተነ ነው። ኒቆዲሞስ ከሐዲስ ኪዳን ካህናት አስቀድሞ የጌታችንን ነፍስ የተለየው መለኮት የተዋሃደው ክቡር ሥጋ ለመገነዝ የበቃባት ነው። የጌታችንን ክቡር ሥጋ ገንዘው ሲቀብሩም በጸናች የተዋሕዶ እምነት ጌታ እንደገለጠላቸው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘእይ መውት የሚለውን ቤተክርስቲያናችን እስከ ዕለተ ምጽአት የክርስቶስን ስጋና ደም ስትባረክ የምትጠቀምበትን ጸሎት እስከ ፍጻሜው እየጸለዩ ነበር። በዚህም ኒቆዲሞስ ከአዲስ ኪዳን ካህናት አስቀድሞ ምስጢረ ጥምቀትን ከጌታ እንደተማረ፣ የሐዲስ ኪዳንንም የምስጢራት አክሊል ምስጢረ ቁርባንንም እንዲሁ ተማረ። ይህንንም በሚመለከት አባ ሕርያቆስ በቅዳሴ ማርያም ድርሰቱ አብሮ ይቀድስ የነበረውን ንፍቅ ካህን በባረከበት አንቀጽ በዚህ ምስጢር እየተራዳኝ ከእኔ ጋር ያለ ይህንን ካህን እርሱንም እኔንም ስጋሃን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን ቅዳሴ ማርያም ቁጥር መቶ አምሳ አምስት ብሏል። ሶስት አትህቶ ርዕስ ወይም ራስን ዝቅ ማድረግ ኒቆዲሞስ የአይሁድ አለቃ፣ መምህረ እስራኤል፣ ምሁረ ኦሪት ሲሆን ራሱን ዝቅ አድርጎ የተማረ የትሕትና አርአያነትን እንማራለን። በዚያን ዘመን በእርሱ ደረጃ የነበሩ ታላላቅ የአይሁድ ምሁራን መንፈሳዊ ስልጣናቸውና ሹመታቸው የእግዚአብሔር ስጦታ መሆኑን ረስተው በሕዝቡ ላይ የሚመጻደቁ በጌታችን ላይ የሚዶልቱበት የሚሳለቁበት፣ ሕጋችን ተሻረ በማለት እውነተኛዋን ትምህርት ለመቀበል ያልወደዱበት እንዲያውም ወደ ጌታ ትምህርት የሚሄዱትን የሚነቅፉበት እነርሱም የሚያመፁበት ሰዓት ነበር። ጌታችንም የፈሪሳውያን ሐሳባቸው በግብዝነት የተሞላና ከንቱም እንደሆነ ነግሯቸዋል። ለደቀ መዛሙርቱም ከጻፎችና ከፈሪሳውያን እርሾ ተጠበቁ እያለ አስጠንቅቋቸዋል። መልካም ሥራም ማድረግ እንዳለባቸው ስለ ሕጉም አስተምሯቸዋል። የማቴዎስ ወንጌል ምዕራፍ 5 ቁጥር 20። የማቴዎስ ወንጌል ምዕራፍ 16 ቁጥር 6። ኒቆዲሞስ ግን ከእነዚህ ከመንፈሳውያን መካከል የተገኘ ልዩ ምሁረ ኦሪት። ኒቆዲሞስ ራሱን ለእውነት ልቡን ለእምነት አዘጋጅቶ ከሁሉ ቀድሞ በሌሊት ክርስቶስም ፍለገ የመጣ ከእነዚህ ፈሪሳውያን ወገን ተለይቶ እንደ አባታችን አብርሃም ወደ ጽድቅ መንገድ የተጠራ ነው። ሹመት እያለው የአይሁድ የምክር ቤት አባል ሆኖ ሁሉ ሳይጐድልበት እውነትን ለማወቅ ሊቅነቱ ሳይታሰበው ከአካባቢው ጋር መመሳሰልን ሳይመርጥ ራሱን ዝቅ አድርጎ ከጌታችን መድኃኒታችን ኢየሱስ ክርስቶስ ዘንድ ሊማር በለሊት መጣ። መምህረ ትሕትና ጌታችን ኢየሱስ ክርስቶስም የኒቆዲሞስን ትሕትናውን ተቀብሎ ለምን በቀናት መጣም ሳይለው እስከ ዓለም ፍጻሜ ድረስ ትውልድን ሁሉ የሚማሩበትን ረቂቁም ምስጢር ጥምቀትን አስተማረው። አራት አለሎ ልቡና ወይም ልቦናን ከፍ ከፍ ማድረግ ኒቆዲሞስ የምስጢረ ጥምቀት ወይም ዳግመኛ የመወለድን ምስጢር ለማወቅ ልቦናውን ከፍ ከፍ አደረገ። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 21 መጽሐፍ እንደሚነግረን ኒቆዲሞስ በመጀመሪያ የጥምቀትን ነገር ሲሰማ ለመቀበል ተቸግሮ ነበር። ኒቆዲሞስ ከፈሪሳውያን ኅብረት ወጥቶ በትሕትና ወንጌልን ለመማር በሃይማኖት ልቦናውን ለእግዚአብሔር ቃል አዘጋጀ። ለአብርሃም የግዝረትን ጸጋ የሰጠ ጌታ በትሕትና ለቀረበው ኒቆዲሞስ የግዝረት ጸጋ ፍጻሜ የሆነች የልጅነት ጥምቀትን ነገር አስተምሮታል። ነገር ግን ጌታችን የኒቆዲሞስን አመጣጥ በማየት ልቦናውንም ከፍ ከፍ ስላደረገ ምስጢረ ጥምቀትን ገለጸለት። ሊቁ ቅዱስ ኤጲፋኒዎስ በሥርዓተ ቅዳሴ ምእመናንን በማነቃቃት ልቦናቸውን ከፍ ከፍ እንዲያደርጉ ልቦናችሁን ከፍ ከፍ አድርጉ ብሎ የሚያዘው ምእመናን የቅዱስ ሥጋውና የክቡር ደሙ ምስጢር እንዲገልጽልን ከሥጋዊ መብል ሐሳብ ወደ ሰማያዊ መብል ልቦናችን እንድናነሳ ሲያሳስብ ነው። ምዕመናንም በጸሎተ ቅዳሴ ካህኑ የቅዱስ ኤጲፋኒዮስን ትእዛዝ ሲያሰማ በአምላካችን በእግዚአብሔር ዘንድ አለን በማለት እንመልሳለን። ይህም የኒቆዲሞስ ትጋት አርአያነት እኛም ክርስቲያኖች በጸጋ የተሰጡንን ስጦታዎቻችንን እንድናውቅ ልቦናችንን ከፍ ከፍ አድርገን በመንፈሳዊ እውቀትና ልዕልና የእግዚአብሔርን ፈቃድ በመረዳት እንዴት በጽድቅ መመላለስ እንደሚገባንና ስለምንወርሳት መንግሥተ ሰማያት መማር ማወቅ እንዳለብን ያስረዳናል። ቅዱሱን ማወቅ ማስተዋል ነው ተብሎ በምሳሌ መጽሐፍ እንደተጻፈ ምሳሌ ምዕራፍ 9 ቁጥር 11። አምስት ስምዐ ጽድቅ ወይም የእውነት ምስክርነት ኒቆዲሞስ ማንንም ሳይፈራ እውነትን በመመስከር ጌታችንን የሚከሱትን በሐሰት መንገድ የሚሄዱትን አይሁድን አሳፈራቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ለእውነት ለመመስከር መጥቻለሁ በማለት እውነትን እንድንመሰክር አብነት ሆኖናል። የዮሐንስ ወንጌል ምዕራፍ 18 ቁጥር 37 በተጨማሪም በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማያት ባለው አባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝን ሁሉ ደግሞ በሰማያት ባለው አባቴ ፊት እክደዋለሁ ሲል ስለ ሃይማኖታችን እውነትን መመስከር እንደሚገባን አስተምሮናል። የማቴዎስ ወንጌል ምዕራፍ 10 ከቁጥር 32 እስከ 33። እንዲሁም ለኒቆዲሞስ ሲያስተምረውም እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውንም እንመሰክራለን፣ በማለት ለእውነት መመስከር እንደሚገባ አስገንዝቦታል። የዮሐንስ ወንጌል ምዕራፍ 3 ቁጥር 11። በዚህም ኒቆዲሞስ ከጌታው የተማረውን በአይሁድ ፊት ሳይፈራና ሳያፍር ስለ እውነት ሲመሰክር፣ ከእነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ፣ ሕጋችን አስቀድሞ ከእርሱ ሳይሰማ መንስ እንዳደረገ ሳያውቅ በሰው ይፈርዳልና አላቸው። እነርሱም መለሱና አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና እይ አሉት። እያንዳንዱም ወደ ቤቱ ሄደ፣ በማለት ገልጾታል። የዮሐንስ ወንጌል ምዕራፍ 7 ከቁጥር 50 እስከ 52 መምህረ ኦሪት ነውና ካህናቱን መጽሐፍ ጠቅሶ እውነትን ተናግሮ አሳፍሯቸዋል። በመሪዎች ፊት በታላላቅ ሰዎች ፊት እውነትን መመስከር ክርስትናችን የሚያስገድደን ቁም ነገር ነው። የሉቃስ ወንጌል ምዕራፍ 12 ቁጥር 8። ቤተ ክርስቲያን ሰማዕታት እያለች የምትዘክራቸው ቅዱሳን በሙሉ ለእውነት ብለው ራሳቸውን ለክርስቶስ አሳልፎ የሰጡ ናቸው። በፍርሃትና በሐፍረት በይሉንታና በሐዘኔታ እውነትን አለመመስከር በክርስቶስ ፊት ያስጠይቃል እንጂ አያስመሰግንም። የማቴዎስ ወንጌል ምዕራፍ 10 ቁጥር 32 ሐዋርያው ለእውነት እንጂ በእውነት ላይ ምንም ማድረግ አንችልም እንዳለ እኛም እንደ ኒቆዲሞስ የእውነት ምስክሮች እንሁን። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 8 ስለዚህም ነው ይህን ሳምንት ኒቆዲሞስ ብለን ስናከብር አርአያችን አድርገን የተደረገለትንም ያደረገለትንም በማሰብ ስለ እውነት መመስከር የሚገባን። አምላከ ኒቆዲሞስ ሉል እግዚአብሔር ለኒቆዲሞስ ምስጢሩን ገልጾ እንዳዳነውና እንዳከበረው ለእኛም ምስጢሩን ይግለጽልን። ማስተዋልን አድሎ የተማርነውን አጽንተን እስከ መጨረሻው ድረስ ታምነን በጥበብ በሞገስ በምግባር በሃይማኖት ጸንተን ስሙን ለመቀደስ ክብረ መንግሥቱን ለመውረስ ያብቃን፣ ጥበቡን ያድለን። አሜን። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ምንጭ ወንጌል አንድምታ ትርጓሜ፣ ጾመ ድጓ ዘቅዱስ ያሬድ፣ መዝሙረ ዳዊት አንድምታ ትርጓሜ፣ እንዲሁም ማህበረ ቅዱሳን ድረገጽ።